ነፃነት ከባድ ውሳኔ ወስኖባታል። ወንድሟ ማለት ነው አብርሃም፣ እና ሩታን ይቅርታ መጠየቅ አለብሽ እንዲሁም ደግሞ ማስታረቅ አለብሽ ብሏታል፣ ማለት ነው። በሱ ተቃራኒ ደግሞ እህትዮ ለምንድን ነው ይቅርታ የምትጠይቀው? እንዳውም ይቅርታ መጠየቅ አለባት ሩታ፣ ለነፃነት ይቅርታ መጠየቅ አለባት ብላ እርፍ ብላለች ማለት ነው ሰላማት ሰላማት ሩታ ምን አድርጋ ነው የእናንተን ይቅርታ የምትጠይቀው? ማለት ነው የእሷን ሕይወትን ያበላሻችሁ፣ ትዳሯን መስቀልቅል ያወጣችሁት እኮ እናንተናችሁ። ማለት ነው እንዲያውም ሁላችሁንም ይቅርታ ልትጠይቋት ስሟን ልትመልሱላት እንፈልጋለን። ማለት ነው ውዶች፣ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከእኔ ጋር ሆኖ፣ ሌላው ዛሬ በኢትዮ ቻራሌ ላይ ከባድ ከባድ ማስጠንቀቂያ እ። ተልኮበታል ማለት ነው። የሀያ አራት ሰዓት ጊዜ ተሰጥቶኛል። 24 በ24 ሰዓት ውስጥ ካላዘጋሁብሽ እኔ ወንድ አይደለሁኝም ብሎኛል ማለት ነው። በመጀመሪያ የአረብ ሀገር እህትህን የዩቱብ ቻናል ስላዘጋ ወንድነትህን ሊለካ አይችልም ማለት ነው። ውድ ተመልካቾች ላይክ ሼር ሰብስክራይብ እያደረጋችሁ እስከ መጨረሻው ከእኔ ጋር ሆኑ። ማጭ ከመሞቱ በፊት ኑዛዜ ተናዘዘ በሚለው ማለት ነው ወይ ነገ እንገናኛለን ወይ አንገናኘው ማለት ነው። እህቶቼ ላይክ እያደረጋችሁ ሼር ማድረግ የምትችሉ ሼር እያደረጋችሁ ይሄ ከባድ ማስጠንቀቂያ የላከልኝ ወንድሜ ጋር እንዲደርስልኝ ስለምፈልግ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራቸው የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ላላፍ እየወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ፣ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሆኑ። ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደረጉልኝ ና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ኮድዳችሁ ላይክ ሼር ማድረጋችሁን እንዳትረሱ። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳዳመጣችሁ ያዳመጣችሁት ነገር የለም። አዎ፣ በፎቶ ነው የመጣሁት ማለት ነው። እንግዲህ የነፃነት ወንድም አቤላ ለነፂ ከባድ የሆነ ውሳኔ ወስኖባታል ማለት ነው። ነጌ ሻንጣሽን አዘጋጅና ወደ አዲስ አበባ እንሄዳለን። አብርሽና ሩታ ይቅርታ ትጠይቂያለሽ ያበላሸሽውንም ታስተካክያለሽ ታስታርቅያለሽ፣ ብለዋታል ማለት ነው። እንደ አቤላ አይነቱ ያብዛልን። አቤላን ያለማድነቅ ንፉግነት ነው። እውነቴን ነው የምላችሁ። ዛሬ ላይም በተሰራው ቪዲዮ ብቻ ሳይሆን ትላንትና ምርጥ ንግግር እየተናገረ ነበር ማለት ነው። ይቅርታ አድርግልኝ ስትለው እኔ ይቅርታሽን አልቀበልም ይቅርታሽን የምቀበለው አብሬሽና ሩታ ይቅርታ ስትጠይቂ ነው እያላት ነበረ። እሷም ይቅርታ አልጠይቅም ይቅርታ ልጠይቃቸው ስደውል አላነሳም ብለውኛል ብላ ነበረ ማለት ነው። እኔ ግን የእሱ ንግግር በጣም አድንቄዋለሁ። ከሱ ተቃራኒ ሆና የተናገረችው ደግሞ የእህቱ ነገርም በጣም ገርሞኛል ማለት ነው። ይህን ሁሉ ችግር ካደረሱባት በኋላ ለምንድን ነው ነፃነትን አብርሃምና ሩታን ይቅርታ የምትጠይቀው ይቅርታ መጠየቅ ካለባትም ሩታ ናት ለነፃነት ይቅርታ መጠየቅ ያለባት ብላለች ማለት ነው። እውነትሽን ነው። እውነትሽን ነው። ሩታ ምን አድርጋ ነው የእና የነፃነትን ይቅርታ የምትጠይቃት ማለት ነው። የሩታን ሕይወትን ምስቅልቅል እንዲወጣ፣ ሩታን እንድታለቅስ፣ ትዳሯን እንዲበለሻሽ ያደረገችው እኮ እህትሽ ነፃነት ናት ማለት ነው። እህትሽ ነፃነት ወጥታ እንደዚ አይነት የተበላሸ ቪዲዮባት ስራ ኖሮ አብሬሽና ሩታ በስከ መለያየት ድረስ አይደርሱ ነበረ ማለት ነው። የሩታና የአብርሽ የትዳር መፍረስ መንስኤ ወደድሽም ጠላሽም ነፂ ናት ማለት ነው። እኔ ከሁለት ቀንም በፊት ተናግራለሁ። ነፃነት ትዳራቸውን እንዳበላሸሹ፣ ትዳራቸውን ምስቅልቅሉን እንዳወጣሹ፣ እስኪ አስተካኪና ታሪክ ስሪልን ብያለው ማለት ነው። እኛም እንድናደንቅሽ፣ ከጎንሽ እንድንቆም እንድናበረታታሽ፣ እነዚህ ያጣላሻቸውን ባልና ሚስቶችን አስታርቂና ታሪክ ስሪልን እያልኩ ነበረ። እንግዲህ ወንድሟ ማቤላ ዛሬ ደግሞታል። ነጌ ሻንጣሽን አዘጋጂ አብረን እንሄዳለን ብለዋል ማለት ነው። የእውነት ግን እኔ አቤላ በጣም ነው ማደንቀው ማለት ነው። ሩታ እርጉዝ ናት፣ በሆዷ ውስጥ ጽንስ አለ። ነጌ ለሚወለደው ልጅ እያልኩኝ ነው ይሄ ሁሉ የምናገረው ብለዋል ማለት ነው። ወንድማችን የእውነት በጣም ነው ያደነቅኩት ማለት ነው። እና እኔ ለአብርሃም ብዬ አይደለም ይሄ ሁሉ ነገር ምሰራው፣ እኔ ነጌ ለሚወለደው ልጅ ነው። እናንተ ሴቶች ናችሁ፣ ነጌ የት እንደምትደርሱ፣ ምን እንደሚገጥማችሁ አላቅም እያለ ነበረ ማለት ነው። እና ነፂ? ተረጋግተሽ ወንድምሽን የተናገርሽን የወንድምሽን ቃልን አክብረሽ አብርሃም እና ሩታ ይቅርታ ጠይቂ። ያበላሸሽውንም የነሱ ትዳርን ለማስታረቅ ሰላምን እንዲያወርዱ ማድረግ አለብሽ ነው የምለው ማለት ነው። ሩታዬ የእውነት ዛሬ እንግዲህ አልመጡ፣ እኔ እንጃ። እንግዲህ አላህ ሰላሙን ያውርድላቸው። በጣም ነው የሚያሳዝነው የእነሱ ጉዳይ። እኛ በጠበቅነው ሳይሆን ባልጠበቅነው መንገድ ነው የመጡብን ማለት ነው። እናም ነፂ እባክሽ፣ አዎ ሰላም አውርጂ፣ ይቅርታ ጠይቂያቸው ሩታ የንም ይቅርታ ጠይቀሽ ከአብራሃን ጋር አስታርቂያት። አንቺ ነሽ የዚህ ሁሉ ምክንያት፣ የዚህ ሁሉ መንስኤ አንቺ ነሽ። ዛሬ ግን እኔ የሆነ ቪዲዮ አይቻለሁ። ኪያ ቤት ማለት ነው። ያ መረጃ የተባለው ወደ ሩታ የተላከው ቪዲዮ ሆን ብላ እንዳቀናበረችው፣ በቪዲዮ በኮምፒውተር እንዳሰራችው ልጁ ስራልኝ ስላለችኝ ነው የሰራሁላት እያለ ነበር ማለት ነው። ያ ሁሉ እንግዲህ የአብርሽና የሩታ ትዳር የመፍረሱ ምክንያት እሷ ባቀናበረችው ቪዲዮ፣ በፌክ ቪዲዮ ነው እነሱ የተጣሉት ማለት ነው ይህ ሁሉ ስራ ሰይጣናዊ የሆነ ስራ መስራት አልነበረብሽም ማለት ነው። አሁንን ጥፋትሽን አውቀሽ ይቅርታ መጠየቅ አለብሽ። እነዚህ ሁለትን የሚዋደዱ ባልና ሚስቶችን እንድታስታርቂልን እንፈልጋለን ማለት ነው ውዶች ዬ ስለ አብርሽና ስለ ነፂ ወይም ስለ ሩታ ይሄን ክል ካልኩኝ ይበቃኛልና የዩቱብ ቻናሌ እንግዲህ ለማዘጋት ማለት መንደርደር ላይ ናቸው ማለት ነው። አንድ ወንድሜ በዚህ በ24 ሰዓት ውስጥ የዩቱብ ቻናልሽን ካላዘጋሁኝ እኔ ወንድ አይደለሁኝም ብሎ ወንድነቱ እንግዲህ ተናግሯል ማለት ነው። በመጀመሪያ እኔ የኔ የማደንቅመም የኔ የዩቱብ ቻናል ስላዘጋ ወንድነትህ ሊለካ አይችልም ማለት ነው። እንደ አንድ ፌመስ ዩቱበር እንደ አንድ ታዋቂ ዩቱበር እኔ ስህተት ከሰራው ካጠፋው እህቴ እባክሽ እንደዚህ አይነት የእንትን ቪዲዮ በኔላ አትስሪ፣ ከዚህ በኋላ ከሰራሽ እኔ ዩቱብሽን እስትራክልክብሻለሁ ብለ ማስጠንቀቂያ ነበር እንጂ ምትልክብኝ፣ ሳታስጠነቅቀኝ እኔ የዩቱብ ቻናልሽን አዘጋብሻለሁ። እኔ ያንቺ ዩቱብ ቻናል ካላዘጋሁኝ ወንድ አይደለሁኝም፣ በሀያ አራት ሰዓት አሰናብትሻለሁ፣ አዘጋብሻለሁ ብሏል። ሟች ከመሞቱ በፊት ንዛዜ ተናዘዘ በሚለው እንግዲህ ልናዘዝላችሁ ብያል ነው ብዬ ነው ማለት ነው። ነገ ልንገናኝም ላንገናኝም እንችላለን። እንግዲህ ከተገናኘን እንገናኛለን፣ ካልተገናኘንም በአዲስ የዩቱብ ቻናል ነው የምመጣው። ሰብስክራይብ እንድታደረጉኝ ከዚሁ ላስጠንቅ ጠንቅቅ ወይም ልንገራችሁ ማለት ነው። እውነት ለመናገር መልእክቴ ላስተላልፍልህ የምፈልገው እንደዚህ አይነት ኮመንት የጻፍክልኝ ኮሚኒቲ ላይ ማንነቱን ጽፍ ያለው እንዲሁም ደግሞ በኮመንት በመጀመሪያው ላይ ፒን አደርገዋለሁ፣ ኮመንቱ ማለት ነው። በመጀመሪያ እኔ ይሄ የዩቱብ ቻናሌ መተዳደሪያዬ አይደለም። እውነቱን ስነግር ማለት ነው። እኔ አልሐምዱሊላ ረቢልዓለሚ ነጭ ላቤን ጠፋ አድርጌ እምሰራ የማዳም ሸቃላ ነኝ። ስደት ላይ አንተ አይተዋል አይደለም፣ ስደተኛ ነበር በቅርብ ነው ኢትዮጵያ የገባው ማለት ነው። እና ስደተኛ እህትህ ነኝ። እኔ የኔ የዩቱብ ቻናል አዘጋህ አላዘጋህ የምትጠቀመው አንዳችም ነገር የለም። ባታዘጋው የምትጎዳው ነገር የለም፣ ብታዘጋው የምትጠቀመው ነገር የለም። የክፋተኝነት ጥንክ ካለብህ ነው እንጂ ማለት ነው። እኔ ካጠፋው ምናልባት በአንተ ላይ ስህተት የሰራሁት ነገር ካለ እንኳ እንደነገርኩ ማስጠንቀቂያ ነበር ምሰጠኝ ማለት ነው። እንደዚህ አይነት ቪዲዮ በእኔ ላይ እንድትሰሪብኝ አልፈልግም። ከዚህ በኋላ በእኔ ስም ወይም ደግሞ በሚስቴ ስም ቪዲዮ ብትሰሪ እስተራክልክብሻለሁ ብትለኝ ወይም ደግሞ የዩቱብ ቻናልሽን አዘጋዋለሁ የሚል ማስጠንቀቂያ ብትልክብኝ እኔ አደንቅህ ነበር ነገር ግን ዛሬ ላይ ላደንቅህ አልችልም። አንተ በእኔ በማየ ደረጃ ወርደህብኛል ማለት ነው። የአረብ ሀገር አንድ እህትህን የዩቱብ ቻናል ስላዘጋ አንተ ወንድነትን በዚህ ልክ ሊለካ አይችልም። ለእኔ ወንድነህ አለልህን። ገባህ አይደለም? እኛ እናሳድጋችኋለን፣ ትልቅ ቦታ እናደርሳችኋለን። መጨረሻ ላይ ስትፈምሱ፣ ትልቅ ቦታ ስትደርሱስ በእኛ ላይ ትጨፍራላችሁ፣ በእኛ ላይ ዘመቻ ትነሳላችሁ ማለት ነው። ሲቀጥል ሶሻል ሚዲያ እስከወጣ ድረስ ቪዲዮ እስከሰራ ድረስ እኮ በምሰራው አሳብ አስተያየት እንሰጠሃለን ማለት ነው። ዛሬም ላይ የሰራሁበት ቪዲዮ ለእኔ ትክክል ነኝ። ለአንተ ምናልባት ድራማውን እንዲቋረጥብህ አድርጌ ይሆናል። የገቢ ምንጭህን እንዲቋረጥ አድርጌ ይሆናል። ገባ አይደለ? ለእኔ ግን ትክክል ነው የተናገርኩ። ምንም አይነት ውሸትን አልዋሸውም ማለት ነው። ድራማችሁ አዎ ድራማ ነው ብያለው ማለት ነው። ምናልባት እንኳ ወይም ሚስትህን ወይም ስለ ልጆችህን አሳስቦኝ እንደ በሴት ላይ ስትቀልድ ስለሱ ስለተና የተናገርኩትም ነገር አናደሆን ከሆነ ትክክል ነኝ። ምክንያቱም ሴት ልጅ ነኝ የሴት ልጆች እናት ነኝ። ገባህ አይደለም። በእኔ ላይ እንዲደርስ የማልፈልገውን በማንም ሴት ላይ እንዲደርስ አልፈልግም ማለት ነው። አሁንም ወደድክም ጠላህም እኔ በዩትዩብ የምስተዳደር ሴት አይደለሁኝም፣ መተዳደሪያዬ አይደለም። በዩቱብ የሚተዳደር ይጭነቀው ነው የምልህ ማለት ነው አድርሶለት